ኦኬ ሌትስ ኮንቲኒዩ ኮሽን ነምበር ናይን ጥያቄ ቁጥር ዘጠኝ ይደርሰናል። ፓርት ቱ ደረስን ማለት ነው። እስከ መጨረሻው ፓርት እስከ መጨረሻው ጥያቄ እንሰራለን ሰው እስከዛ ድረስ እናንተም ሼር ሰብስክራይብ ኮሜንት በማድረግ አብራችሁ ትቆያላችሁ ማለት ነው። ያልኳችሁ ይሄ ፈተና አንደኛው ወቅታዊ ነው፣ ፋይናል ፈተና በደረሰበት ጊዜ ነው የወጣው። ሰው በጣም አስፈላጊ ነው። ሁለተኛ ለማንበብ ደግሞ ትልቅ ዳይሬክሽን ዳይሬክሽን ይሰጣል። ሰው ይህን ጥያቄ ሰርተን የት የት ላይ እንደሚያተኩር ማወቅ እንችላለን ማለት ነው። ወደ ጥያቄው እንሂድ። ናይን የቹዋን የዘሮን ጋባ ዘ ኮስ ፎር ዘ ዲክላይን ኦፍ ዛግዌ ዳይናስቲ ለዛግዌ ዳይናስቲ መውደቅ ምክንያት የማይሆነው የትኛው ነው? ይሄ ዛግዌ ኪንግ ኒግሌክትድ ዘ ታስክ ኦፍ ቢውልዲንግ ኦፍ ስትሮንግ አርሚ። አዎ ይሄ ምክንያት አይሆንም። ቢ ፓወር ሴክሽን ፕሮብለም የፓወር እንትን ነበረ፣ ዝርግ ነው። ሲ ዘ ሌጀንዳሪ ኦፍ ኩዊን ሻባ ኤን ኪንግ ሶሎሞን ኦፍ እስራኤል የእስራኤሎች የሳሙኤል የሶሎሞንና የሳባ ጫና ነበረ የኤክስተርናል ኢንፍሉዌንስ ፎር ኢስላሚክ ስቴት ኦን ዘሮ ሎሮ ዛጉዳናስ እስላሞች ጫና ያደረጉባቸው ነበረ። መርኪስ ኪዊን ሳባ እና ሶሎሞን ጫና ስላሳድሩባቸው ለዛጉዳናስ መውደቅ ምክንያት አልሆነም፣ አይሆንም። ኮሽን ነበር ቴና ዊች ኪንግደም ወዝ ኢመርጅድ በአክሪታይም አክሱም ኪንግደም፣ አክሱም በነበረችበት ጊዜ ወይም በነበረበት ጊዜ ኢመርጂድ ያደረገ ኪንግደም የትኛው ነው? ኤ ዳሞት፣ ቢ ናሪያ፣ ሲ ቢዛሞ፣ ዲ ኢፋት። ማነው? ዳሞት ነው። ፊዮር የሆኑ ኤክስተርናል ኢሜዥን በነበሩበት ጊዜ ዳሞት አንሰራርቶ ከፍተኛ የሆነ እንትን ነበረው ያኔ ማለት ነው። እና ዳሞት ነው። ኮሽን ነምበር ፊፍቲ ነው የምንቀጥለው። ሁዘ ኮማንደር ኦፍ ፖርቱጌዝ ትሮፕ ሁ ኬምት ኢትዮጵያ ቱሳፖርት ዘ ኪንግደም አርሚ ከፖርቱጋል ተልኮ የመጣው ኮማንደሩ ማን ይባላል ያኔ እግዣ ሄሬዝ ያኔ ከፖርቱጋል ተልከው ሲመጡ ኮማንደሩ ማን ነበረ ነው? ኤ ክሪስቶፈር ደጋማ፣ ቢ ፔድሮ ፔዝ፣ ሲ ፍራንሲስኮ አልቫሬዝ፣ ዲ ጄምስ ብሩስ ነው ከፖርቱጋል መጥተው ከነበሩት ውስጥ ክሪስቶፈር ደጋማ ነበረ። ሰኖፍ ቫስኮ ደጋማ ነው፣ ቫስኮ ደጋማ ይባል ነበረ አባቱ አይደለ እና በፖርቱጌስ ሚሊታሪ ኤክስፔንዲሽን እየተመራ ኢትዮጵያ ውስጥ በአስራ ስድስተኛው ሴንቸሪ ሲመጣ ያው ክርስቲያኒቲ ኦፍ ኢትዮፒያ ኢትዮጵያን በክርስቲያኒቲ ሊያግዝ ግዝ ነው የመጣው። እነ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ደግሞ አበድ ግራኝ ከፍተኛ ጭፍጨፋ ባደረገበት ጊዜ የእሱን ተጽዕኖ ለመቀናቀን ነው የመጣው። እዚህ መቶ ብዙ መስዋዕት ከፍለዋል ፖርቱጌሶች። እና ማን የመጣው ነው ክሪስቶፈር ደጋማ የሚለው ኤግ ያለው ነው መልሱ። ኮሽነ መርስ ጊዜ ዋን ኦፍ ዘ ሜጀር ኮዝ ኦፍ ፖፕሌሽን ሞቭመንት ኦፍ ኦሮሞስ። ለኦሮሞ ህዝብ እንቅስቃሴ እንደ ምክንያት የሚቆጠሩ የትኛው ነው? ኤ ሾርቴጅ ኦፍ ፉድ፣ ቢ ኮንፍሊክት ዊዝ ሶማሊ ፖፕሌሽን፣ ሲ ፖፕሌሽን ፕሬዥር፣ ዲ ኦርደር ኦፍ ዘ ሌደር ይላል። ለኦሮሞ ህዝብ እንቅስቃሴ እንደ ምክንያት የሚቆጠረው ነው እና ሾርቴጅ ኦፍ ፉድ አይደለም ዳይሬክትሊ ሾርቴጅ ኦፍ ፉድ አይደለም ኮንፍሊክት ዊ ሶማሊ ፖፕሌሽንም አይደለም ከሶማሌ ጋር ስለተሰላለም አይደለም እንደ ፋክተር ቢቆጠሩም ግን ሜጀር አይደለም ሜጀር ኮዝ ነው እያለ ያለው ሜጀር ኮዝ ፖፕሌሽን ፕሬዥር ነው ፖፕሌሽን ለምን ካን በአስራ ስድስተኛው ሴንቸሪ ከፍተኛ የሆነ የህዝብ ሆምላንዱ አካባቢ ከፍተኛ የሆነ የህዝብ መጫነቅ ነበር እና ከዛ ይሄ የህዝብ ብዛት ደግሞ ተጨማሪ ላንዶቹን የመያዝ ፍላጎት አሳደረ። ለምን ሌሎቹ እንትኖችን አኒዝም በሚል ማለት ነው። ይህም ማይግሬሽን አመጣ፣ ኤክስፓንሽን አመጣ ማለት ነው። ሶ ሲ ነው መልሳችን። ኮሽን ነምበር ሰቨንቲን ዌር ዘ ሴንተር ፎር ሪናሳንስ። እንግዲህ ሪናሳንስ ሴንተሩ የት ነው ነው ኤ ፍራንስ፣ ቢ ኢታሊ፣ ሲ ግሪክ፣ ዲ ኢንግላንድ ይላል። ኢታሊ ነው። ብዙ ዓመት ኢትዮጵያን ሞክራለች ለመያዝ። ዞሮ ዞሮ ኢታሊ ናቸው ማለት ነው። ኮሽን ነምበር 18 ዊች እስ ሮንግ አባውት ገዳ ሲስተም። ስለ ገዳ ሲስተም ትክክል የሆነው ትክክል ያልሆነው የትኛው ነው? ኤይት ቢጋን ቢፎር ሲክስ ሴንቸሪ ቢ ገዳ ሃስ ቱ ዲስቲንክት ካታጎሪስ ኮልድ ገዳ ግሬድ ኤንድ ገዳ ክላስ ሲ ኢፍ ኢት ቢካም ስትሮንግ አፍተር ዘ ኢንዶ ፖፑሌሽን ሞመንት ፎሮሞ ዲ ዘ ፉል ሳይክል ኦፍ ገዳ ሲስተም ሃድ ላይፍ ስፓን ኦፍ ፋይቭ ይርስ ነው የሚለው ሮንግ የሆነው። አሁን ዲ ብን መጣት ነው አምስት ዓመት ነው አለ የሚያገለግለው። ሲ ኢት ቢካም ስትሮንግ አፍተር ዘ ኢንዶ ፖፑሌሽን ሞመንት ፎርስ ነው። ከፖፑሌሽን ሞመንት በኋላ ጠንክረዋል፣ ጥሩ ሆነዋል ነው የሚለው። አልሆኑም አልሆኑም። ገዳ ሲስተሞች ከዛ በፊት ነው ጠንካራ የነበሩት እንጂ ከዛ በኋላ አይደለም። ኦሪጂናል ስትራክቸር የሆኑ ስለነበሩ ማለት ነው። በ16ኛው ሴንቸሪ ነው የተጀመረው ይላለኝ። ከዛ በፊት ስለተጀመረ ሰሆ ኢንትግራል ትክክል ነው። ከዛ በፊት ቢጀመርም የ16ኛው ሴንቸሪ አካባቢ ስለሆነ ትክክል ነው ማለት ነው። መልሱ ትክክል ሲ ነው። ፖርሽን ናምበር ወይም 19ኛው ዋት ዝ ካውንተር ኢሬፎርሞች ኖ ሮማን ካቶሊክ ቸርች ነው የሚለው ሮማን ካቶሊክ ቸርች ገንጥላው ከወጡ በኋላ ምን ምን አይነት ሪፎርም ሰሩ ነው

ትክክል ሜኪንግ ሊሚትድ ሪፎርም ሪዲዩሲንግ ኤርሊየር አቢዩዝ ማለት ሊሚትድ የሆነ ሪፎርም ነው የሰሩት። ያው እና ደግሞ ኤርሊየሩን ነው አቢዩዝ ሪዲዩስ አደረገ ነው የሚል ቀነስ ነው የሚል ምክንያት ነው ማለት ነው። እና መልሳችን ኤጋድ ነው። ቢ አሁን ቢጋ ዘ ቸርች ዌድ ዋር ኦን ዘ ሪፎርም ስ የሚለው ምንም ዋር ዌድ ዋር አልነበረም በካቶሊኮች ሞናርኮች እየተደገፉ ነበር እንጂ ቀጥታ እንትን አልነበረም። ዘቸርች ድኖት ሊሚት ኤክስፓንሽን ሊሚት ያደርገዋል ኖት ሊሚት ማለት ነው። ዘፎስተርድ ዘሴል ኦፍ ኢንዲጂነስነስ ይህ ኢንዲጂነስ በራሱ ፕሮብለም ነበረ ና ሪፎርሜሽኑ ላይ በካውንተር ሪፎርሜሽን ላይ ምን ተደርጓል? የተወሰነ ሞዲፊኬሽን ተሰርቶበታል ነው መልሱ። ግን ኤጋ ያለው ነው ማለት ነው። ኮሽን ነበር ሆን የሆነ ዊች ዋን ኢዝ ትሩ አባውት ኢምፔሪያል የኩኖ አምላክ ስለ የኩኖ አምላክ ትክክል የሆነው የትኛው ነው? ኤ ዱሪንግ ሂዝ ራይን ሂዝሪን ዘ ኪንግ ደም ሃድ ፒስፉል ሪሌሽን ዊዝ ኦል ኢትስ ናይቦር፣ ቢ ሂ ዲሞሊሽድ ሂዝ ሪሌሽን ዊዝ ክርስቲያኖ ሩለር ን ትሬድ ኦፍ ዘ ዛጎዳ ናስቲ፣ ሲ ሂ ወዝ ፍሪኩንትሊ ኢንተርደ ዋር ዊዝ ሙስሊም ትሬደር ኦፍ ሸዋ፣ ዲ አንትል ዘ ኤንድ ኦፍ ሂዝ ሪን ዜሮ ወዝ ኖ ሮያል ፓወር ሰክሴሽን ፕሮሚለን። ስለ የኩኖ አምላክ ትክክል የሆነው የትኛው ነው? ኤጋ እንምጣ አይሆንም። ዱሪንግ ሂዝ ሬን ዘኒክ ለማለ ፒስፉል ሪሌሽን የሚለው ፒስፉል ሪሌሽን አልነበረው የኩኑ አምላክ ኮንፍሊክት ኖ ፒስ ከበስልጣን ተከረ በጣም ከፍተኛ ግጭት የነበረበት ጊዜ ስለሆነ ይሄ ስህተት ነው። ሂ ዲሞሊሽ ሂዝ ሪሌሽን ዊዝ ክርስቲያን ሩለር ኤን ትሬድ ኦፍ ዘ ዛጉዌ ዳይነስቲ ከዛጉዌ ዳይነስቲ ጋር ብሏን፣ በርግጥ ሂ ኦፖዝ ዛጉዌ ዳይነስቲ ኦፖዝ ሲያደርጉ ነበር፣ ግን እንደዚህ እንትን የሚል አይደለም ሲ ሂ ወዝ ፍሪኬንትሊ ኢንተርደዋር ዊዝ ሙስሊም ትሬድ ኦፍ ሸዋ ከሸዋ ሙስሊሞች ጋራ ምንጊዜም ግጭት ያመጣበት ነበረ። ነው ያው ከሙስሊሞች ቢጣላም ቢኖርም ኤንያክንትን የሚባል ስላልሆነ ያንያክል ዲጋ ስንመጣ አንቲል ዘኢንዶፍ ሂዘሬን ዜሮ ወዝኖ ሪያል ፓወር ሴክሽን ፕሮብለም ነው ምንም በዛ ትሩ ስለሆነ ሲ ትክክል ነው። ወዝ ፍሪንት ኢንተርድ ዋር ውዝ ሙስሊም ከሙስሊም ጋር ከፍተኛ የሆነ ግጭት ሲገባበት የነበረ መርሶ የሚጠቅል ነው። ሲ ነው። ዲ አንቲል ዘ ኤንድ ኦፍ ሂዝ ሬን ዜር ወዝ ኖ ሮያል ፓወር ሰክሽን ፕሮብለም የሚለው አርሄ ነበረ ማለት የስልጣን ሽጉቻ መቼም አያቆምም እና አቁሟን የሚለው ስህተት ነው። ሀያ ሁለት ዘ ሜን ፊቸር ኦፍ ሜዲቫል ፔሪድ ኦፍ ኢትዮጵያ ውስ ሜዲቫል ፔሪድ ኦፍ ኢትዮጵያ ሜን ፊቸሩ ምንድን ነው? ኤ ሞባይል ኔቸር ኦፍ ዘ ሮያል ኮርት